ወሽመጤ ተቆረጠ። እኔ ደግሞ ሌላ በጣም ከባድ ደግሞ፣ ብራንካ ሰው ይቅርብልኝ፣ አሌክስ ተው ይቅርብልኝ። ወይ የሚያስለቅስ በጣም በኃይለኛው ዙሩን ክርር ነው፣ ጠብቁ፣ እናንተንም አረ በእግዚአብሔር፣ አረ በመቤት ይበቃኛል ነው

ከዛ በቃ እንደውም ሂጅ፣ አናግሬው እንጀባደብልለው በቃ ላጨልልክ ነበር። አንተ ግን ስትነሳብኝ በቃ ምንም ማድረግ አልቻልኩ። ፍራንክ ነው እየተናገርኩ። እንተያያታል፣ እንገናኛል ብላ ብቻ እኔ ራሱ ጌታን እንደዚህ በረንዳ ላይ ምናምን እንድንሆን የፈለግኩት ማለት ነው፣ አሁን ውስጥ ከሆነ ሰዎች ይበዛሉ ምናምን እና እሱን ስናገር አሁን ሰው ሲያይ ምናምን ሽምቅቅ ብዬ ዝም ብላለሁ ብዬ ፈርቼ ነው። እዚህ ፍሪ ሆኜ እንዳወራ በረንዳ አረኩት። ይገባኝ። እኔ እኮ ውስጥ ካሉ ንስል የነበረው አይ፣ የሆነ ያሰብኩት ነገር ነበር ምናምን ስትይ መጠርጠር ነበረብኝ። ሆነ ነገር መጠርጠር ነበረብኝ። እንዲጠረጠር አላረኩም እኮ ሲጀመር። እንዲጠረጠር አላረኩም። አላረግሽም፣ ግን ደግሞ መጠርጠር ነበረብኝ። ውጭ ነው መሆን ያለብን። ውስጥ ዝናብ ነው ምናምን ብርድ ነው ስልሽ አይ ውጭ ነው መሆን ያለብን። ያሰብነው ነገር አለ፣ ያሰብኩት ነገር አለ። አጠረጠር ሙላ እኔ አሁን ሁሌ ፋንታ አናናስ ነው ማዛው ምናምን ውሃ ሳዝ እራሱ ልብስ እንዳይበላሽ ገባኝ። ውሃ ነው ውሃ ምን ችግር አለው? እኔ እንደዚህ ቢሆን አማን ፈልጎት አይደለም ፈልጎት እንዴ? አርጎ ደፍቶብሽ ቢሆን ኖሮ እሺ፣ አላየኸውም እንጂ ማለት ነው። አሁን እኮ እንደዚህ ነው ይደፋብኝ፣ ግን ታውቃለህ፣ እኔ እዚህ ጋር ነበር እየበላሁ ስለሆነ ያየኸው መስሎኝ እኔ አላየሁትም። እሱ ደግሞ በቃ እንዲህ ነው ይደፋብኝ፣ ቀዳና ማለት ነው እንዲህ ቀዳና፣ እንዲህ ደፋብኝ። እኔ እንዴት ይድፋብሽ አላውቅም። ከዛ ያየኸው መስሎኝ በቃ ሲደፋብኝ ያየኸው መስሎኝ እንዲህ አውቆ ነው እንዲህ ምናምን ብሎ ልትጣላም መሰለኝ። ከዛ አንተ ግን አላየኸውም ለካ ተሳካለን ምንም ቢሆን ብላ በቃ። አይ እኔ እናተ በቃ ምሳችን እንብላ። ፋሚሊዎችም እንግዲህ ምሳ ተሰርዟል። ለማንኛውም ወደ አተቀይሯ ችግር የለም። እና የኔ ወደ ፋሚሊዎች እናንተ ፍራንክ ተደርጋችኋል። ያው ይቅርታ፣ እሱም ይቅርታ ሲላችሁ በአንዴ ነው ይቅርታ ያደረጋችሁለት። እና በሌላ ያጫኩኝ እንዴ አንገት እንደዚህ ምናምን እያለ ነው። አይ እኔ አንገቴ ነው ቅድም እንደ እንደዚህ ያልኩበት አንገቴ ስራ እኮ ባሪ ቪዲዮ ያዘኝ። እስክንገናኝ ድረስ ወዳችኋለሁ። ቻው በላች። ቻው እንወዳችኋለን።